መንግስት ለዜጎች ከሚኖረው ግዴታ አኳያ ከግለሰቦች የሚሰበሰበው ታክስ ለህዝቡ መሰረተ ልማት፣ የመልካም አስተዳደር ችግሮች እንዲቀረፉ ለመንግስት ተቋማትም ጭምር በጀት መድቦ እየሰራ ይገኛል። እነዚህም በጀቶች በአግባቡ ልማት ላይ መዋላቸውን የሚፈጽሙ ውሎች የመንግስትና የህዝብ ጥቅምን የሚያስጠብቁ መሆናቸው በተገቢው ምርመራ ተደርጎባቸው እንዲረጋገጥ የክልሉ ፍትህ ቢሮ የበኩሉን ድርሻ እየተወጣ እንደሚገኝም ተገልጿል። ከዚህም አኳያ በክልሉ አላግባብ የመንግስት ሀብት እንዳይባከን በተደረገው ጥረት ባለፉት ዘጠኝ ወራት አርባ 940 ፍትሀ ብሄር መዝገቦች ቀርበው ውሳኔ በማሰጠት ከ37 ሚሊዮን ብር በላይ ገንዘብ በማስመለስ የመንግስት ሀብት ወደ ካዝና እንዲገባ ማድረጋቸውን የደቡብ ምዕራብ ኢትዮጵያ ክልል ፍትህ ቢሮ ምክትል የቢሮ ኃላፊና የወንጀልና ፍትሀ ብሄር ዘርፍ ኃላፊ አቶ ታመነ ታደሰ ተናግሯል። በዚህ ዘጠኝ ወር ውስጥ ብቻ መንግስት ከሳሽና ተከሳሽ የሆነባቸው ዘጠኝ መቶ አርባ መዝገቦች የፍትሀ ብሔር መዝገቦችን እንደ ክልል እልባት መስጠት ተችሏል። ከዚህም አለ አግባብ ሊወጡ የነበሩ መንግስት በመክሰስ እና የመንግስት ሀብት እንዳይባክን አፈጻጸም ክስ በመስረት ከሀብት ማስመለስ አንጻር ከሰላሳ ሰባት ሚሊዮን ብር በላይ የመንግስት ሀብት ወደ ካዝና እንዲመለስ ተደርጓል። በዚህም አቃቢ ህጎች ወቅቱን የጠበቀና ወቅቱን የዋጀ እውቀትና ክሎት ኖሯቸው በመልካም ስነ ምግባር በመስራት ለመንግስትና ለህዝብ ጥቅም እንዲቆሙ ቢሮ ትኩረት ሰጥቶ እየሰራ መሆኑን ኃላፊው ገልጿል። እነዚህ ስራዎች ጠንካራ ስራዎች ቢኖሩም እንኳን ከተሰጠው ተልእኮ ከባድና ኃላፊነቱ ከባድ ከመሆኑ አንጻር የሚንቀሳቀሰው የመንግስት በጀትም በጣም በርካታ ከመሆኑ አንጻር አቃቢ ህጎች ወቅቱን የመጠነ ወቅቱን የዋጀ እውቀትና ክሎት ሊኖራቸው እንደሚገባ የታመነ ነው። ብሔር ጉዳዮች አስተዳደርም በየጊዜ የአቃቢ ህጎችን እውቀት ማሻሻል ለመንግስት ጥቅምና ለህዝብ ጥቅም ብቻ እንዲቆሙ ክህሎታቸውን ከመገንባትም ባለፈ በስነ ምግባር ዙሪያ ስራ የመስራት ትልቁ ድርሻ የፍትህ ቢሮ ነው። የፍትህ ስርአቱን የበለጠ ለማሳለጥ በመረጃ አያዝና በመዝገብ ጥራት ላይ የሚስተዋሉ ችግሮችን ለመፍታት የፍትሀ ብሔርም ሆነ የወንጀል መረጃዎችን ዲጂታላይዝ አድርጎ በአንድ ቋት ለመያዝ በአገር ደረጃ በፍትህ ትራንስፎርሜሽን እቅድ ውስጥ ተይዘው እየተሰራ እንደሚገኝ አቶ ታመነ አብራርቷል። አሁን ባለው ደግሞ ስታንድ እንደ መንግስት

አያያዝም ሆነ የወንጀል መረጃዎች በዲጂታል በተደገፈ በአንድ መረጃ ቋት ላይ መያዝ እንዳለባቸው በአገር ደረጃ እንደ ፊት ትራንስፎርሜሽን እቅድ ተይዞ እየተሰራበት ነው ሚገኘው። እኛም እንደ ክልል እየሰራብንበት ነው ሚገኘው። በተለይም በክስ ጥራት ችግርና በስነ ምግባር ጉድለቶች ላይ የፍትህ ተቋማት በስራቸው የሚመራቸውና የሚያስተዳድራቸውን በተጠያቂነት መንፈስ ክትትል ሊያድርጉ እንደሚገባቸው ኃላፊው አስገንዝቧል። ካነጋገርናቸው አስተያየት ሰጪዎች መካከል ወይዘሮ ታጋይ ተካ ከከፋ ዞን ቦንጋ ከተማ አስተዳደርና አቶ መሰረት ታየ ከቤንች ሸኮ ዞን ፍትህ መምሪያ በሰጡት አስተያየት በባለፉት ጊዜያት የወሰዱት ስልጠና ክህሎትን በመጨመር ግንዛቤን የሚያሳድግ እንዲሁም መንግሥታዊ በሆኑ ጉዳዮች ላይ ክስ ከማቅረብ አኳያ የነበረባቸውን ክፍተት የሚያርም እንደሆነም ተናግሯል። የተለያዩ ሰፋ ያሉ ክህሎት መጨምሮ ከዚህም በፊት የምናቃቸው ቢሆኑም በስነ ህጉ ያሉት የረሳ ናቸው የሚያስታውሱ። ከውይይቱ በኋላ ደግሞ በግሩፕ ፕሬዘንት ተደርጎ በአጭር ሰዓት ሰፋ ያለ እውቀት ነው። አጠቃላይ ጉዳዮችን በተመለከተ እኛ ጋር ያሉ ክፍተቶች ምንድን ናቸው? ቀጣይ ማስተካከል ያለብን ክፍተቶች ምንድን ናቸው? በተገቢ መንገድ የህግ አንቀጾቹን ጠቅሶ ክስ አዘጋጅተው ከማቅረብ አንጻር የነበሩ ክፍተቶችን ሊያርም በሚችል መልኩ አጠቃላይ ስልጠኖችን ወስደናል።